በጦርነት ውስጥ በከረሙ ክልሎች ያሉ ተማሪዎችን ነባራዊ ሁኔታ ያላገናዘበ ነው ሲሉ ተማሪዎችና መምህራን ተናገሩ። ተማሪዎቹን ዳግም እስከ መፈተንና የመቁረጫ ነጥቡን እንደገና እስከ ማሻሻል የደረሰ ውሳኔ ከትምህርት ሚኒስቴር ይጠበቃል ብለዋል አስተያየት ሰጪዎቹ። አዲሱ ዳዊት ቆይታ አድርጓል። የዚህ ዓመት የ12ተኛ ክፍል ሀገር አቀፍ የዩኒቨርሲቲ መግቢያ ፈተና አሸባሪው ትግራይ ወራሪ ቡድን በአማራና በአፋር ክልል በፈጸመው ወረራ ምክንያት በተያዘለት ጊዜ ባለመሰጠቱ በተማሪዎች ላይ ስነ ልቦናዊ ጫና ፈጥሮ አልፏል። በተጨማሪም የሽብር ቡድኑ በአማራ ክልል ላይ ባደረሰው ሰብዓዊና ቁሳዊ ጉዳት ምክንያት የክልሉ ሕዝብ ከፍተኛ ቀውስ ገጥሞታል። የማህበረሰቡ አብራክ የሆኑት የ12ተኛ ክፍል ሀገር አቀፍ ፈተና ተፈታኞችም ይህ ምስቅልቅል ጠባሳ ጥሎባቸዋል። ይህን ሁሉ ጫና በጽናት አልፈው ሀገር አቀፍ ፈተናውን የወሰዱት አብዛኞቹ የአማራ ክልል ተማሪዎች ዛሬ ደግሞ በእርማት ሂደት በተፈጠሩ ስህተቶች ምክንያትና በጦርነት ውስጥ የቆየውን የአማራ ክልል ነባራዊ ሁኔታን ባላገናዘበ የዩኒቨርሲቲ መግቢያ መቁረጫ ነጥብ ዩኒቨርሲቲ የመግባት እድላቸው ተዘግቷል። ተማሪ ፌቨን በትምህርት አቀባበሏ ታታሪ ከሚባሉት ተርታ የምትሰለፍና ጥሩ ደረጃ ይዛ ከክፍል ክፍል የመዘዋወር አቅም ያላት ናት። የ12ተኛ ክፍል ሀገር አቀፍ ፈተና ውጤቷ ግን ከጠበቀችው በታችና እሷን የማይገልጽ መሆኑን ትገልጻለች። ይህ የሆነውን በርማት ስህተት ነው የሚል እምነት ያላት ተማሪ ፌቨን ውጤቷን ዳግም ማስፈተሽ ብትፈልግም የኢኮኖሚ አቅሟ እንደማይፈቅድ ትገልጻለች። በጣም ሀይ ከአንድ እስከ ሶስት ሊብል ራሱ ባልወጣ ከአንድ እስከ አስር ሚ ደረጃ ይዛለሁ። ግን ያ ነገር ያ ልፋት የ አስራ ሁለት አመት ለፍቼ የተማርኩት ትምህርት ዛሬ እዚህ አስራ ሁለት አመት ለፍቼ የተማርኩት መንግስት እንትን ብሎ እዚህ ጋር ሊጥለኝ ነው ወይ? አሪፍ አርጊ ሰርቻ ለሁ ብዬ ነው የማስበው። እንዲሁም ፈተናው ራሱ ፈተና እየተፈጠንኩ ሲወጣ ብዙም ከባድ አይደለም እያልኩ ነበር ሲወጣ ነበር። ግን ያመጣሁት ነጥብ ትንሽ ነው የማይመስል ነገር ማለት ነው። ፈተናይን ምናምን እዩለኝ ብዬ እንትን እንዳለል የገንዘብ እጥረት አለ። የታመጣለሁ ኑሮ ወዚህ ላይ ስንት ነገር እየጨመረ እኔ ፈተናይን የማስፈትሽበት ምን አቅም አለኝ? ማንም ማለት ነው እኔ ብቻ ሳልሆን የብዙ ተማሪዎች ድምጽ ነው። ይሄ የኔ ብቻ አይደለም። ብዙ ተማሪዎች መናገር የፈለጉትን ቤታቸው ሆኖ የሚያለቅሱትን ነው የሚወክለው። ሀገር አቀፍ የፈተናዎች ኤጀንሲ የዩኒቨርሲቲ መግቢያ መቁረጫ ነጥቦን እንደ ክልል የገጠመንን ወረራና የሕልውና አደጋ ታሳቢ ያላደረገ ነው የሚል ቅሬታ ያላት ተማሪ ፌቨን፣ አማራ ክልል ላይ ጦርነት አለ ብዙ ነገር አለ ህክምን ይሄ ኮቪዱ ምናምን ብዙ ነገር ቀውስ ፈጥሯል። አዎ እና ያ ጦርነት ምናምን ስንት ጦርነት የሄደ ልጅ አለ። በዛ መሀል ተቻኩለው ወደ ፈተናም የተቀመጡ አሉ። ያን ነገር ታሳቢ ያላደረገም መንግስት በተማሪ ፌቨንና በሌሎች አማራ ክልል የአስራ ሁለተኛ ክፍል ሀገር አቀፍ ፈተና ተፈታኞች ላይ የተስተዋለው ችግር በቀጣይ ሀገር አቀፍ ፈተና ተፈታኝ ተማሪዎች ላይም ብዥታና የስነ ንቦና ጫና ፈጥሯል። በአሁኑ ዓመት በአስራ ሁለተኛ ክፍል ተፈታኞች ላይ የተፈጸመው ነገር እኔ እንጃ ትልቅ በደል ነው። ምናልባትም እኛ አስራ ሁለተኛ ክፍል ቀጣይ ተፈታኞች ስለሆንንም ያው ነገበኛ የእኛ ጣፈንታ ነውም ብለን ስለምናስብ ትልቅ ነገር እንደተፈጸመ ነው የምናስበው። የክልሉ ተማሪዎች እንዲወድቁ የተደረገ ሴራ እንደሆነ አድርገን ነው እኛ እየተገነዘብ ነው ያለ ነው። ምክንያቱም ሌላ ፍረስትሬት ያመጣ ተብሎ በጣም በትምህርት ቤት የታወቀ የነበረ ተማሪ አሁን አስራ ሁለተኛ ክፍል ፈተና ተፈትኖ የወደቀ ተማሪ አለ። አሁን ይህም በምናስብ በምንእንትን በምንበት ሰዓት ከፍተኛ የስነ ልቦና ጫና ያስከትላል። ምክንያቱም ቀድሞ ተስፋ የቆረጠ ተማሪ አለ ለምሳሌ እኛ ክላስ ማለት ነው አስራ ሁለት ክፍል ብገባና እንደዚህ አይነት ነገር ቢገጥመኝስ ብሎ ራሱን በቃ ስጋት ውስጥ የከተተ ተማሪ አለ። 12ኛ ክፍል መምህር የሆኑት ውብነት አየና በቀጣይ ጊዜያት ሀገር አቀፍ ፈተናውን ለመውሰድ እየተዘጋጁ ያሉ ተማሪዎች ይህ ችግር ተራ ችግር እንዳልሆነ ይገልጻሉ። ነገን ብሩህ ወይም ጨለማ የማድረግ ጉዳይ ነው የሚሉት አስተያየት ሰጪዎቹ የሚመለከተው ሁሉ ሁሉም ሀቁን እንዲያገኝ በትኩረት ሊሰራ ይገባል ይላሉ። ምናልባትም የማለፊያ ነጥቦን እንደገና እስከ ማስተካከል እንዲሁም የእርማት ሂደቱን ዳግም እስከ መፈተሽ የደረሰ ቁርጠኝነት ከባለድርሻ አካላት ይጠበቃል ብለዋል። ለምሳሌ 180 አመጣ ተብሎ 647 እስከሚያመጣ ድረስ እንዲህ ሲፈተሽ፣ አሁንም እርማቱ ላይ ትልቅ ችግር ያለ መሆኑን እንዝላልነት ይታያል። እንዝላልነት ነው በአንድ በኩል። እንዝላልነት ካለ ደግሞ እንዝላልነት የሴራ ጉዳይም ነው ብሎ ሊገለጽ ይችላል እንዝላልነት ካለ ሴራለ ማለት ነው። እንደገና ክልሉ ይህንን አቤቱ ተውን አቅርቦ እንደገና የሚታይበት ገለልተኛ በሆነ አካል የሚታይበት የሚፈተሽበት እንዲሆን ማድረግ ሁለተኛ ደግሞ የተማሪዎችንን በዚህ ውጤት የመግቢያ ጉዳይ እንደገና መታየት እንዳለበት ብዬ ነው የማስበው። ቃላት ራሱ ያጥረኛል። አስራ ሁለት አመት ሙሉ ለፍተን ኬጅ ሶስት አመት አለ፣ አስራ አምስት አመት ሙሉ የለፋ ነው። ለህይወታችን ነው፣ ይሄ የህይወት ጉዳይ ነው እንጂ ቀልድ አይደለም። ምናልባት እነሱ እንደ ቀልድ ሊመለከቱ ይችላል። ግን የኛ ህይወታችን እስከሆነ ድረስ ይህን ያክል አመት ለፍተን ደግሞ የሰራንበትን ፍሬ ማግኘት አለብን ብዬ አስባለሁ።